እሺ ራማ፣ ልቅሶ ለእግዚአብሔር መስዋዕት የሚሆነው በልክና በአግባብ ሲ ቆንቴ ቤት የመጀመሪያ ልጅ አይደለም። ልክ እንደሷ እኛን መቀላቀል የሚፈልጉ ሰዎች ካሉ ቁጥራቸው በእጥፍ መጨመር አለ

እናትህ ከዚህ በኋላ ብሩ እንደምትሰጥ እርግጠኛል አይመስለኝም። ብላማ አይመስለኝም ማትበል አንተ ከገንዘብ ውጭ ምንም አይነት ህይወት የለም። እሱ ማወቅ አለበት። ይውል ሴትዮዋ በዚህ ሰዓት ሙሉ ትኩረቷ የእዝራ ዘለ ብቻ። እዝራ እዝራ እዝራ ትብለኝ እዝራ ገንዘብ ይሆናል አይሆንም። እዝራ ህይወት ይሆናል አይሆንም። በቃ የሚጠበቅብህ ገንዘቡና ገንዘብ ብቻ ማሰብ ነው። አይመስለኝም በዚህ ሰዓት ላይ ሴትዮዋ ከሀዘኗ እስክትወጣ መጠበቅ አለብን፣ መታገስ አለብን። ተረጋጋ። አሁን ገንዘቡን ከመስጠቶች ሌላ አማራጭ ላት። ገንዘቡን ይዘን ዘና ፈታ ያለ ህይወት መኖር ነው

ይ ሰው አይመስልም። ፈጣሪ ቅሪ በረኛ ባህታዊ ነው እንጂ ሐሜት የሰውን ስጋ ከመብላት አይተናነስም ብሎ አስተምሮ አስተምሩናል አባቶቻችን። ይህ ሐሜት አይደለም፣ እውነቱን ነው። እየወረን የለም ምንድን ነው እውነቱ? ዕዝራን የገደለው እሱ ነው። ሙልስ ቅዱስ እንደ ቸርድነት ብዛቱ ምን ትታከሳል ከቸርነትም በላይ ትሁት ሆኖ ነው እንጂ እንደ ኃጢአታችን ነው ቢሆን ያኔ ምድር ተከፍታ ትውጠን ነበር። ደግሞ ዛሬ ደግ ስ ስለሽ የስንቱ የሰንቱ የክርስቲያንቱን ተቀጥፋለ። ቆይ ምን ለምን የተዋህዶ ልጆች ሆናችሁ? ለምን አንድ አምላክ እግዚአብሔርን ታመልካላችሁ? ለምን ቤተ ክርስቲያን ትመላለሳላችሁ ብሎ በዛ ላይ ወጣቶቹ የሚነጠቀ ወደ እሱ ይወስዳል። እህቶቼ በእነሱ ብቻ መፍረድ አይገባ፣ እኛም ወደ ፈጣሪ ጸንተን የተመላለስን አይደለም። ጓደኞቻችን በደጁ እንዲጸኑ እኛም እንድንጸና ወደ ፈጣሪ መጫዋለን።

ተቀመጡ ተቀመጡ ተቀመጡ። በጣም ጥሩ። አሁን ስርዓቱ እየገባችሁ ነው ማለት ነው። ልክ እንደዚህ። ከዚህ በኋላም ክብር ልትሰጡኝ ይገባል። ያው ከዚህ በፊት ያለፍ ነው፣ አላ የሚያጠፋ ነው ካለ ይቅርታ ይቅርታ ጊዜ ይላላቸው ወይም ለደካማ ተልካሻ ሰዎች ነው። ለጠንካራ ሰዎች ይቅርታ አይኖርም፤ ምክንያቱም ቅንጣት ያህል ስህተት እንዲሰሩ አያደርጉም። ለማንኛውም ራሳችሁን በደንብ አዘጋጁ። እችን ዓለም ያለ እንከን መኖር አለባችሁ። ከዚህ በኋላ ቀንቶና እጣ ይህንን ቲም ትመራላችሁ። ልክ እንደሷ እኛን መቀላቀል የሚፈልጉ ሰዎች ካሉ ቁጥራቸው በእጥፍ መጨመር አለበት። ከኛ ደግሞ መውጣት የሚፈልጉ ካሉ ቀድመን በሩን እንዘጋባቸዋለን። ያው ገልቱ ከዚህ በኋላ የቀንቶንና የእጣን ትዕዛዝ ታከብራለች። ተዝናኑ። እሺ፣ ልጅ ወለተ ማርያም፣ አታልቅሽ እንጂ ልቅሶሽ ይበቃሻል። ልቅሶ ለእግዚአብሔር መስዋዕት የሚሆነው በልክና በአግባብ ሲሆን ነው። ታጽናኝ። ልጃችን እዝራ በሕይወት ሳለ መልካም ስራ ሰርቶ ወደ እግዚአብሔር ሂዷል። ማዘን፣ ማልቀስ፣ ማንባት ያለብሽ ለሞተው ለልጃችን እዝራ ሳይሆን እኛ በዚች በመከረኛው ዓለም ላለን ለኃጢአታችን ኃጢአታችን እያሰብን ነው መሆን ያለበት። ልጃችን ዕዝራማ በሕይወተ ሥጋ ሳለ መልካም ሥራ ሰርቶ እግዚአብሔርን አስደስቶ ጠዋት ማታ ወደ ቤተ ክርስቲያን ወደ ፈጣሪው ተመላልሶ በስነ ምግባር ተመስግኖ አሁን ወደማይቀረው ወደ አምላኩ ሂዷል። እግዚአብሔር ደግሞ የወደደውን አደረገ። አንቺ መበርታት ነው እንጂ ያለብሽ። ማልቀስ የለብሽም። ተጽናኝ እንጂ ልጄ፣ አታልቅሽ። እሺ፣ ራማ፣ እናቴ በጣም አዝናለች እና እናማ፣ በዚህ ባዘነችበት ሰዓት በምንም ተአምር ገንዘቡ ልትሰጠኛችል። ራማ፣ አዘነች አዘነች እያልኩ ባዘና አዘንክ አታስመስል። ከሳምንት መጠጥ የማታልፍ አምስት ሚሊዮን ብር ለመቀበል አመት ይፍጅብ ጊዜ እየጠበቅኩ ነው። ደግሞ ወንድሜ ዝራን ከገደልኩ በኋላ ደስ የሚል ስሜት የተሰማኝ ዋው ዋው ዋው! ደሞት እንዴት አባቷ ነው የምታምሮ! ዛሬ ታዲያ እንዴት ነው እንደምታምር የገባ? እንደ እናቷ የምታላዝን ከሆነ እሷም የወንድሟ እጣ ፈንታ ይከተላታል። አይ አይ አይ አይ እሷን እንኳን ከመግደል ብትቆጠብ ይሻላል፣ ያው ለትንሽ ጊዜ። የኋላ ኋላ እኛ ራሳችን ሞቷን እንጠራላታለን አብረን ስለሆነ ይገባኛል ጓደኛዬ። በእኔ በጓደኛ ብዙ ህልሞችን ታልማለህ። የዚህችን ዓለም ደስታና ጣዕምም ታያለህ። ራማ፣ እኔ ለአንተ በጣም ነው የማስብልህ። አንተ ለእኔ እኔ ለአንተ በማደርግልህ ነገር ትደሰታለህ። እኔም ደግሞ ለአንተ ከስልጣኔና ከሀብቴ አካፍልሃለሁ። አንተ ብቻ እራስን መቀየር ላይ ብቻ አስብ። ብዙ ነገሮችን መቀየር አለ። ከዛ ጣዕም ያለው ህይወት ትኖራለህ። ፈጣኑ ብልህ ሁን፣ ጀግና ሁን። ያኔ ራሱ ሁሉም ይመጣሉ። ዳ እግዚአብሔር ሆይ የልጄ ሞት የምረሳበትን ሰፊ አንደበት ስጠኝ። ክፉ የሆነብኝንም ልጄ ልቦናውን መልስልኝ። ከክፉ በደልና መከራ አንተ ጠብቀኝ አምላኬ። ቤት ነው ቤታችን እኮ ይሄ ነው። እኔ ልጅ ዘላለም መኖሪያችን እኮ ቤተ ክርስቲያን ናት። ልክ ነሽ እኮ ማየ፣ ግን ለጊዜ ወደ ምንጠለልበት ቤት እኮ ነው ያልኩሽ። ከዚያ ሞት ጥላ ከተደፋበት ቤት ባላይ ደስ ይለኛል። የኔ ልጅ ለምንም ማየ ዕዝራን ከተነጠቅኩ እንዲጠላሁት ልጄን ያሳጣኝ ቤቱ ነው። እማ አንዴ የሆነ ሆኗል። ግን ቤተ ክርስቲያን መተን ለመኖር ራሳችንን እስክናዘጋጅ አሁን ቤት መሄድ ይኖርብናል። አይ፣ ልጄ፣ ወደ ቤተ ክርስቲያን ለመምጣት መዘጋጀት ያስፈልገናል ብለሽ ነው። የእኔ ልጅ ስንቄ እንኳዚ መቻለ እንደ ወጣ ሳይሰናበተኝ በዛው ቀረ። ጨከነብኝ። እኩ ምን ያለ እንደው ደህና ዋይ እንኳን ብትለኝ። እማዬ፣ እንዳታስቢ አልምለስም ብትለኝ ምን ነበረበት? እማዬ፣ እንደው ለነፍስሽ ታገይ ብለህ መክረኝ ብትሄድ ምን ነበረበት? ምን ነው ልጄ፣ ከተረፈ ቃላት እንደው ለእኔ መሰናበቻ እንኳን። እማ፣ በቃሽ ፈጣሪን ከዚህ በላይ ማሳዘን የለብንም። አባት ታልቅሽ ብለውኛል። እኔ ማለቅሰው ለሞተው ልጅ አይደለም ለነፍሴ መጋቢ ይላጣው። እኔስ ለራሴን ማለቅሰው። የኔ ልጅ በቃ፣ አሁን ኋላ ሰርግ ሰዓት ላይ እንመጣለን። ተመለሰ። እሺ ምትሻል ሻፍልኝ። አልፈልግም፣ የባንክ ደብተር መርፌ መሰለህ? እንዲህ ያልፈልገን ማናገኝ አላውቅም። ቆይ አንተ ቤት የመጀመሪያ ልጅ አይደለህ እንዴ? እንዴት ነው ደብተሩ የተቀመጠበትን ማወቀከት? አላውቅም። ታላቅ ልጅ አይደለህ እንዴ? እንዴት ደብተሩ የሚቀመጥበትን ነው አታውቅም? ረጅም ጊዜ ሆኖታል። በዛ ላይ ደግሞ እናታችን የት እንደተቀመጠ ሳይሆን መኖሩን ብቻ ላይ ነገረች። ስለዚህ ሌላ መፍትሄ ማሰብ አለብን። ምን አይነት መፍትሄ? እናት ገንዘቡ እንድትሰጥህ የሆነ መፍትሄ ማሰብ አይገባ ከዚህ በላይ ሌላ ሀሳብ ማሰብ ስርጭት ትብሎኛል። የምትፈልገውን ነገር ለማግኘት መታገስ ይኖሩበል። እስከ መቼ ነው የምታገሰው? የምትፈልገውን በእጅሽ እስከ ምታስገባ። እሱ እንዴት ነው የሚሆነው? አሁንም የሻንቆ እርዳት ያስፈልገናል። ያለ እሱን ነገር ማድረግ አንችለም። ቤተሰቦች መጡ። ትንበቆ ሰው አለ እንዴ? አሁን የራማት እንዴት ነሽ ራማ፣ ደህና ነህ ምን እያደረጋችሁ ነው? እንዴ እ እኔ ቤተሰብ አላለሁ? እንደ